ክርስቶስ ንጹህ ነው ብሎ አርብ ዕለት የመሰከረ ሰው እኮ የለ። ክርስቶስ ንጹህ ነው ብሎ አርብ ዕለት እኮ የመሰከረ ሰው የለ። ልጃቸውን ከሞት ያስነሳላቸው ሰዎች ልጄን ከሞት አስነሳልኝ እንጂ ምን አጠፋ አላሉ። በጸሎተ ሐሙስ ሁሉም ክርስቲያን ይቆርባል። ሐሙስ ሁሉም ምዕመናን ይቆርባል። ስጋው ደግሞ ይቀበላል። መቁረብ የሚቻላቸው የተዘጋጁ ሁሉ ይቀበላሉ። አንዳንድ ሰዎች ይሁዳ ባይሸጠው ኖሮ አንድንም ነበር ይላል። አንዳንድ ሰዎች ይሁዳ ባይሸጠው ኖሮ አንድንም ነበር የሚለዋል። ያቺ ሳምራዊት ሴት ምን አለችው? ጌታ ሆይ፣ ያቺ ሳምራዊት ሴት ምን አለችው? ጌታ ሆይ፣ ወደዚህ ጉድጓድ ተመልሼ እንዳልመጣች። ሰላም ለእናንተ ይሁን፣ ውድ የተከበራችሁና የተወደዳቸው የክርስቶስ ቤተሰቦች እንዲሁም ደግሞ የግእዝ ሚዲያ ቤተሰቦች እንዲህ ሰንብታችሁልኛል። እግዚአብሔር የተመሰገነ እንዴት ነው የሰሞኑ፣ ሰሙነ ሕማማት አያያዙ እንዴት ይዟቸዋል? እግራችሁ እየተንቀጠቀጠ ነው፣ እየተብረከረከ ነው። ስግደት አታቆማም። ለነገሩ እኛም ጭምር ነው ስግደትን የምንሰግደው ልክችን ጊዜ ብቻ ጠብቀን እንደሆነ ሁላችን እናውቃለን። ደካሞች ነን ሲበዛ። በእውነት ሰባት ሰባት አስራ ሁለት እንደው ሀያ አንድ ድረስ እንኳን ብንሰግድ እኮ እንደዚያ አንሆንም ነበር፣ ግን በቃ ዝም ብለን ተጋድመን እናድራለን ጠዋት ተነስተን ወደ ስራችን ወደ ምን እንሮጥበት እንሮጣለን። ከ24 ሰዓት አንድ ሰዓት እንኳን ለእግዚአብሔር የማንሰጥ ሰዎች ነን። እኔ ዲያቆና በሜሌክ ነኝ። ተዘጋጃጅቶ የቀረቡላችሁን አስተማሪ መካሪ ገሳጭ የሆኑ ቪዲዮዎች ይዤላችሁ ቀርብ ያለው በቀጥታ ወደ እነሱ ነው የምንሄደው ወደ ቪዲዮዎቹ። ክርስቶስ ንጹሕ ነው ብሎ አርብ ዕለት እኮ የመሰከረ ሰው ይል ልጃቸውን ከሞት ያስነሳላቸው ሰዎች ልጄን ከሞት አስነሳልልኝ እንጂ ምን አጠፋ አላሉ። ደሟን ቀጥ ያደረገላት ያች ሴት ደሜን ቀጥ አደረገው እንጂ ምን አደረገ አላለች አንድ ሰው አስራ አንዱም ሐዋርያት ከይሁዳ ራሱ የሸጠው ነው የቀሩት ሐዋርያት እግሬ አውጪኝ ብለው የጠፉት እረሱ ንፁህ ነው ብሎ ዓርብ ዕለት የመሰከረለት አንድም ሰው የለም ከዚያውም በዴ በስተቀር ማለት ነው ንጹህ ነው አለ ምንም ክፋት አላደረገም ያ 38 አመት በአልጋ ተይዞ የነበረ በሽተኛ ነበር አይደለ መጻጉ የምንለው አዎ እሱ እንኳን እንዴ ካልጋ አስነሳኝ እንጂ ምን አጠፋ አላለ። እንዲያውም ሐሙስ ለት በሊቀ ካህናቱ ቤት በጥፊ የመታው እሱ ነበር። ክርስቶስ እንደውም ጌታ የሚገርማችሁ በጥፊ ሲመታው ለምን ትመታኛለህ አለ። እስኪ በሉ ለምን ትመታኛለህ? አሁን ዓርብ ዕለት ክርስቶስ ያ ሁሉ ጅራፍ ሲወርድበት ለምን ትመቱኛላችሁ አላችሁ ብሎ አላለ። ይሄ ሰውዬ ሲመታው ግን ለምን ትመታኛለህ? ቃሉ ሙሉ ምንድነው የሚለው? ክፉ ተናግሬ ከሆነ ስለ ክፉ መስክርብኝ፣ መልካም ተናግሬ ከሆነ ስለምን ትመታኛለህ? ማለቱ ነው አልጋህን ተሸክመ ሂድ ከማለት ውጪ ምን ክፉ ቃል ተናግረሃል? ከሆነ መስክር፣ አለዚያ ለምን ትመታኛለህ? ጌታ ያመመው ጥፊው ሳይሆን ባዳነው ሰው መመታቱ። ከአልጋ አስነሳው ሰው ሲመታው አመመው። ሌላው ሲመታኝ አንተ እንዴት ትመታኛለህ? በኃጢአታችን አምላካችንን ከመምታት ይሰወራል። እግዚአብሔር ቃለ ሕይወትን ያሰማልን። ለመምህር ዲያቆን ሄኖክ ኃይሌ ግን አሁን ዛሬ ላይ እኛ ስንቶቻችንን እግዚአብሔርን በጥፊ አይደለም በዱላም አይደለም በቻልነው ልክ እየደበደብ ነው ያለ ነው። ለምሳሌ ይቅርታ የምንጠይቅ ሰዎች ሆነን ግን ይቅርታ የማንጠይቅ ሰዎች አለን አይደል። ይቅርታ ደግሞ ተጠይቀን ይቅርታውንም አንቀበልም እያለን እግዚአብሔርን በጥፊ የምንመታው ሰዎች እንዳለን እውነት ነው፣ እኔም እናንተም አይደል። ስለዚህ እባካችሁን ይቅርታ በመደራረግ ይቅርታ በማድረግ መልካም ነገርን በመስራትና በመፈጸም እግዚአብሔርን በጥፊ ከመምታት የዳንን ሰዎች እንድንሆን በደንብ በትህትና ለመግለጽ እሞክራለሁ። ሌላ ቪዲዮ ላሳያችሁ። ጸሎት ሐሙስ ሁሉም ምዕመናን ይቆርባሉ፣ ሥጋው ደግሞ ይቀበላሉ። መቁረብ የሚቻላቸው የተዘጋጁ ሁሉ ይቀበላሉ። ተዘጋጅተን እንቀበላለን ስጋው ደሙን። ለምን የጸሎት ሐሙስ ዕለት ብቻ የሚቀደስበት ምክንያት የጸሎት ሐሙስ ዕለት ሐሙስ ሐዋርያትን አቁርቦ አርብ ስለተሰቀለ ያንን ታሳቢ ማድረግ ይዛለት። ምስጢረ ክህነትን ለማስተማር ስርዓተ ቁርባንን ለማስረዳት አስራ ሁለቱን ብቻ አቁርቧል። ዛሬ ግን ስጋው ደግሞ ለሁሉ ስለተሰጠው ሁሉ ምዕመናን ይቆርባሉ ማለት ነው። በዕለተ ዓርብ ስቅለት ነው። ህማሙን እያሰብን በወይራ እየተጠበጠብን ይህን የምናደርግበት ምክንያት ወይራ ጽኑ ነው። ጌታችን ኢየሱስ ክርስቶስ የተቀበለው ወይራ ጽኑ ነው። ጌታችን ኢየሱስ ክርስቶስ የተቀበለው መከራ ጽኑ ነው። ከበረከተ መከራ አሳትፈኝ። ቅዱስ ጳውሎስ በህማሙም በሞቱም ልመስለው እወዳለሁ ብሎ ፊልጵስዩስ ምዕራፍ 3 ቁጥር 11 ላይ እንደነገረን ሞቱን በሚመስል ሞት ለመሳተፍ ወይራ እየተጠበጠብን እየተጠበጠምን ኃጢአታችን እየተናዘዝን እንፈጽመዋለን። የኔታ ቆሞስ አባ ገብረ ኪዳንን ቃለ ህይወት ያሰማልን፣ እግዚአብሔር ያክብርልን። ቆንጆ አድርገው ነው የነገሩን። ስለዚህ ስንቶቻችን የሆን አሁን በጸሎታ ሐሙስ ወይም ደግሞ በዛሬ የተዋለት የቆረብ ነው። ቤተ ክርስቲያን ሄደን ስንቶቻችን ሰግደን ይሆን? የእግዚአብሔርን ስጋውን የእግዚአብሔርን ደሙን የጠጣን ስንቶቻችን እንሆን? ለዚህ ነገር ተዘጋጅተን ብቁ የሆንን እንድንሆን እግዚአብሔር ይርዳን። ግፋቢን ለሚቀጥለው ዓመት ይሄ ማለት የጸሎተ ሐሙስ ቀን ብቻ ትቆርባላችሁ ማለት አይደለም፣ ግን በፍጹም እንደዛ ማለት አይደለም። ሁሉንም ጊዜ ቅዳሴ ባለበት ሁሉ እናንተ ተዘጋጅታችሁ ከቀረባችሁ የማትቆርቡበት ምክንያት የለም። ስለዚህ ሁላችንንም ለስጋው ደግሞ የበቃን የተዘጋጀን ያድርገን ለማለት እነዚህ ስደቶች በዚህ ሳምንት እንግዲህ በሰራኋቸው ቪዲዮዎች በሙሉ ይላቸው እየመጣው ነው። እስኪ ዛሬ ደግሞ ያገኘኋቸውን ጥቂት አንድ ሁለት ቪዲዮዎች ላሳያችሁ። ሰዎች በምን አይነት ሁኔታ ውስጥ ሆነው እንደሚሰግዱ እና እኛ ደግሞ ምን እያደረግን እንደሆነ ራሳችንን እንድንፈትሽ የሚያደርጉን ስለሆኑ ነው። እናያቸው ቪዲዮች

ይሄኛውን አሁን ማሳያችሁን ቪዲዮ ከዚህ በፊት በእርግጥ አይቸዋለሁኝ ግን የሰው ልጅ በዚህ ልክ እንግዲህ ወደ እግዚአብሔር ሲቃትት ማየት ደግሞ እጅግ በጣም ይገርማል አይደል ብዙዎቻችን ሁለት እግር ሁለት እጅ ኖሮን በምን አይነት መልኩ ወደ እግዚአብሔር እንጸልያለን የሚለውን በደንብ የሚፈትነን ይመስለኛልና ተመልከቱት ይሄ ልጅ እንዴት እንደሚጸልይ

የዚህ ዘመን ጴጥሮሳዊ ብየዋለሁኝ የቁልቁሊት ተዘቅዝቆ እየጸለየ ነውና፣ ደስ ብሎኛል። እንደ ውዳሴ ከንቱ እንዳይቆጠርበት አስባለሁኝ። ግን ደግሞ በቃ በአንድ እግሩ ስለሆነ ስለማይመቸው ነው ይመስለኛል። እንግዲህ እንደዚህ ተዘቅዝቆ እያየ እና አንድ ፒክቸር ያየዋት ፒክቸርም በጣም ደስ ብላኛለች። እንደውም ደግሞ በተለይ የተጻፈው ጽሁፍ በፒክቸሯ ላይ ደስ ይላል። የተረዳ ሽሆንና የጠየቅ ሽሆን ብቻ ሳይሆን ሁሉን ነገር ይስማሽ ብላ ይህንን ፒክቸር በዚሁ በቲክቶክ ላይ ለቀውት ያገኘሁት እና ደስ ብሎ ያየሁት በእውነት ችንም ልጅ እግዚአብሔር ይስማት፣ ጸሎቷን ያድምጥ ለማለት እወዳለሁኝ። ኬቢሻ ብለን የምናውቀው በቲክቶክ ላይ ያለው ልጅ ስለ ህማሙ በዚህ ጊዜ ስላለው አንድ ቆንጅዬ ግጥም አስቀምጦልናል እና እሷን ስላየዋት ደስ ብላኝ ነው ያመጣሁላችሁ። ላሳያችሁ ቆይ። ለምንድን ነው ጌታችንን ግን ለስቃዩ ጊዜ ሁሉ የሚራቀው? እንዳትገረሚ ክፉ ቀን ሲመጣ ሰው እንዲህ ነው አመሉ። መስቀል ነው ስራችን ያበላንን ሁሉ ስለ በደላችን ሊሰቀል ቢመጣ ደሙንም ሊያፈሰው፣ ስሙ ከመሸጥ ውጭ ተግባር የለውም ሰው። እንኳን ለሱ ቀርቶ ላዘለችው አህያ ምንጣፍ ያነጠፉ፣ ለስቃዩ ጊዜ ራስህን አድን በማለት አፊዘው ተሰብስበው ጠፉ። ይሰቀል ባይ ሁሉ ቀራኔውን ዳገት ሞልቶ አጨናነቀው፣ ያንን ፈዋሽ መዳፍ ችንካር ሰነጠቀው። አሳራ በላ ነው የአዳምን ዕዳ ለሻር ቢል ዳግመኛ አየሽ ለሞተልን እንደዚህ ነን እኛ። የትዚህር አንተ ይሁዳ በምኵራብከ መፍቀሪ የትዚህር አንተ ይሁዳ በምኵራብከ መፍቀሪ እንዘታድጎ ተሀውር አኮኑ ጊዜ ሞተ ወልድ ፈጣሪ የትዚህር አንተ ይሁዳ በምኵራብከ መፍቀሪ አንተ ይሁዳ በትልቁ አዳራሹ ውስጥ አትኩራ ወልድ የተሰኘ ክርስቶስ በመጣ ጊዜ በሞቱ ጊዜ ትትኸው ትሄዳለህና እግዚአብሔር ያክብርልን። ኬቢሻ ቆንጆ ግጥም ነው ያቀረበልን፣ እና ዘር ይመስገናል። የሄኖክ ኃይሌ ልጨምርላችሁ አንዱ ሳምራዊት ሴት ምን አለችው? ጌታ ሆይ፣ ወደዚህ ጉድጓድ ተመልሼ እንዳልመጣች ድጋሚ ውሃ እንዳልቀዳ እባክ ያንተን ውሃ ስጠኝ። ክርስቶስ ለሁላችን የእሱን ውሃ ይስጥ። አልመጣም፣ አልጠጣም፣ አልሰክርም፣ አላጨስም እንዲህ አላረግም ብለን እዛው ጉድጓድ ላይ የምንገኝበት የምንመላለስበት ጉድጓድ የለም ወይ? ተመልሼ ወደዚህ ጉድጓድ እንዳልመጣ። እግዚአብሔር የምንሄድባቸውን ጉድጓዶች እሱ ያውቃቸዋል። በጠራራ ፀሐይ ጭምር መጥቶ ያናግረናል። ከዚያ ጉድጓድ የሚያስቀር የህይወት ውሃ ለሁላችን ይስጣል። አሜን። ሁላችን ከዚያ ከማይነጥፈው ሁልጊዜ ከማንመላለስበት ዘላለማዊ ከሆነች ይቷ ምንጭ ክርስቶስ ራሱ ያጠጣል። አሜን ልንል ይገባል። ይህንን ማግኘት የምንችለው ከምን መሰላችሁ? ወደ ካህናት ከመቅረብ፣ ካህናት ጋር ከመሆን፣ ካህናትን እጅግ በጣም ቀርበናቸው ኃጢአቶቻችንን ለነሱ ንስሐ በመግባት ወደ እግዚአብሔር በመቅረብ እነዚህን የማያስጠሙ እጆች እናገኛቸዋለን፣ ይሰጡናል። ታዲያ እነዚህ ካህናት ጋር ስንቀርብና ስንሄድ ሁልጊዜ ልባችንን ንጹሕ ወይም ደግሞ የምንናገረውን ነገር ከህሊናችን ከልባችን አዘጋጅተን አውጥተን እንድንናገር እግዚአብሔር እንዲረዳን እላለሁኝ። ይኸውላችሁ በብዙ በብዙ ምክንያት አሁን ቅድስት ቤተክርስቲያን ያለችበትን ሁኔታ ካህናት አባቶቻችን ያሉበትን ሁኔታ በደንብ ታውቁታላችሁ ብዬ አስባለሁ። እየተገፉ ነው፣ እየተጠሉ ነው፣ ስማቸው እየጠለሸ ነው፣ ካሉበት ቤት ተፈናቅለው እየወጡ ነው። በምንም አይነት ምክንያት ወደ ቤተክርስቲያን ወደ ቅድስቲቱ እገዛ የሚያደርግ አካልም የመንግስት አካልም ሆነ ሌሎች ሰዎች በፍጹም የሉ። በዚህ አማካኝነት ካህናት አባቶቻችን እጅግ በጣም እጅግ በጣም ቀርዋል ስፔሻሊ ደግሞ ካህናት ሆነው ቄስ ሆነው ማለት ነው ባለል ትዳር ሆነው ልጆች ኖሯቸው ቤት ተከራይተው ከሰው ጋርም ተጠግተው የሚኖሩ ሰዎች እጅግ በጣም ችግር ውስጥ እንደሆኑ ይሰማኛል። ምክንያቱም ስር ያሉትን ካህናቶች ስለማውቃቸው ማለት ነው። ሰሞኑን ህማማቱ ከገባ ጀምሮ እነዚህን ካህናት እንርዳቸው፣ ቢያንስ ለበዓል የተወሰነ ነገር እናደርግላቸው፣ ሽንኩርት ብንገዛ፣ ዶሮ ብንገዛላቸው፣ ዘይት ብንገዛላቸው ብዬ የጀመርኩት አንድ እንደ ቻሌንጅ ነገር አለ ስማችሁን ያላካችሁልኝ ወይም ደግሞ በቴሌግራም ያወራችሁ ሰዎች አላችሁ። የእናንተን ስም አንድ ላይ ጠቅለል አድርጌ እጠራለሁኝ። እነ አስራተ ገብርኤል እነ ወለተ ማርያም አምስት መቶ ብር ልክ ያለውኝ ብለው የነገሩኝ ሰዎች አሉ። እና በእውነት እግዚአብሔር ያክብርልን። እናንተም እዚህ ቻሌንጅ ውስጥ ተቀላቅላችሁ ካህናት አባቶቻችንን ለፋሲካው በሰላም በፍቅር ደስ ብሏቸው ከልጆቻቸው ጋር እንዲውሉ በዚህ አካውንት አማካኝነት የምትችሉትን ያህል ሊረዱ መልካም ነው። ይሄ አካውንት ግን የኔ የግሌ ነው። እናንተም በዚህ በምታደርጉት ነገር ስጋት እንዳይገባችሁና ወይም ደግሞ ጥርጥር እንዳይገባችሁ ለዛ ነው የነገርኳችሁ። ይሄ አካውንት የኔ ነው። የሰዎቹን አካውንት እንፈልጋለን የምትሉ ከሆነ የካህናቱን አካውንት አመጣላችኋለሁ። ነገር ግን ይሄ ነገር እያስተባበርኩ እየሰራሁ ያለሁት ሀሳቡ የኔ ስለሆነ ነው። በእኔ አካውንት እንድታስገቡ ያደረኩት በቴሌግራም ያስገባችሁትን ገንዘብ እና ያስገባችሁትን ገንዘብ ደረሰኙንና ክርስትና ስማችሁን አንድ ላይ በማድረግ ታስቀምጡልኛላችሁ። ይህንንም ደግሞ የምታደርጉት እዚህ ጋር በምታዩት ስልክ ቁጥር በቴሌግራም ታገኙኛላችሁ። በዛ ያስገባችሁበትን ደረሰኝና ክርስትና ስማችሁ ምክንያቱም አስቡን ያሉትን ሲባል ስማቸው ይነሳል። እንዲሁም በጸሎቶቻቸው ላይ በሙሉ እንዲያነሷችሁ እናንተም ዋጋ ይገባችኋል እና እንዲከፍሏችሁ እንደማለት ነው። የሰጣችሁትን ላደረጋችሁት ነገር እና ካህናት አባቶቻችንን ጾም እና አስፈታ በሚል መሪህ ቃል ይህንን ወደ እናንተ አስተላልፍ ያለውኝ። ብዙ ሰዎች ገዛ እንደምታደርጉና ካህናቱ ጋር ደርሳችሁ አይዟችሁ እንደምትሏቸው ባለ ብዙ ተስፋ ነኝ ቤተሰቦችን አውቃችኋለሁኝ። ወደ ሌላ ቪዲዮ እንቀጥል። አንዳንድ ሰዎች ይሁዳ ባይሸጠው ኖረው አንድንም ነበር የሚለዋል። ይሄ ማለት በሌላ ቋንቋ ያዳነን ይሁዳ ነው ነው ማለት ነው። ይሁዳ ባይኖር አንድንም ነበር ወደሚል ድምዳሜ ይመጣል። ስለዚህ መጀመሪያ መለየት አለብን ለርዕሰ ጉዳዩ። ዋው ይሁዳ ገጸ ባህሪ ነው። የጌታ መከራ ውስጥ ካሉ ወሳኝ ገጸ ባህርያት አንዱ ነው። ነገር ግን ደግሞ ይሁዳ ባይሸጠው ኖሮ አይሰቀልም ነበር ማለት በጣም ስጠት ነው። ለምን ይሁዳ ጌታን አሳልፎ ለመስጠት የተስማማበትን ሰዓት ስናየው ሰዓቱን ስናየው ረቡዕ ዕለት ነው ወደ አይሁድ ሸንጎ ሄዶ ምን ትሰጡኛላችሁ አሳልፌ ብሰጣችሁ ብሎ አናገራቸው። ይህን በደንብ ስናስተውለው መቼ ነው እነሱ ተስማምተው፣ ይሄ ሲናድሪን የምንለው ረቡዕን ጾም የለ ምክራ አይሁድ ብለን ጌታ እንዲሰቀል የተፈረደበት ቀን ያን ሸንጎ ተስማምተው፣ ግን መስቀሉን እንስቀለው እንግደለው ግን ሁከት እንዳይነሳ በበዓል ቀን አይሁን ብለው ይላል። ከተስማሙ በኋላ ሲበተኑ ይሁዳ መጥቶ አሳልፌ ብሰጣችሁ ምን ትሰጡኛላችሁ አላቸው። አላወቁም ነበር ያልታሰበ ሲሳይ ነው የሆነላቸው። ስለዚህ የድል አጥቢያ አርበኛ ነው ይሁዳ። ልክ ይሄ ጦርነቱ ሊያልቅ ሲል መጨረሻ ላይ የሚዋጋ ሰው ማለት ነው፣ እንደው ባያደርገውም። እነዚህ ሰዎች ያቺ የበዓል ዕድል ሳታልፍ ጊዜዋ ሳታልፍ፣ ግን ደሞ የሚያዝበት ቦታ በዓል ህዝብ የማይበዛበት እንዲሆን ተስማምተው ወስነው ነበር እና አይሁድ እንዲሰቀል የወሰኑት ይሁዳ አሳልፎ ለመስጠት ጥያቄ ከማቅረቡ በፊት ነው የተጠናቀቀ ነገር ላይ ነው ይሁዳ ገብቶ አሳልፌ ብሰጣችሁ ያለው እና ይሁዳ አሳልፎ ቢሰጠውም ባይሰጠውም ምክረ አይሁድ ተወስኖ አልቆለታል። ግን አያያዙን ፋሲሊቴት ማድረግ ሁኔታዎችን ማመቻቸት ላይ ነው ይሁዳ የረዳቸው ያለ ችግር፣ ያለ ጸጥታ ሁከት። አሁን ሆሳዕና ዕለት ቢሆን ኖሮ ወይ ደግሞ ሌላ በጣም በህዝብ ተከቦ እያስተማረ ቢሆን ኖሮ ሁከት ይነሳባቸዋል። እነሱም የፈሩት እሱ ነው እና ይሁዳ ጸጥ ባለ ሁኔታ በስውር ያለምንም ግርግር መያዝ እንዲችሉ እድል ያመቻቸ ሰው ነው እንጂ ይሁዳ ባይሸጠው ኖሮ አይሰቀልም ልንል አንችልም። ሁለተኛው እንዳነሳው አንዳንድ ጊዜ ትንቢትን ከምንረዳበት ዓይን መነጽር የተሳሳተ ከመሆኑ የተነሳ ይሁዳ አስቀድሞ የተነገረበት ትንቢት አለ። ትክክል ነው። ለይሁዳ በደንብ በሚገባ ትንቢት ተነግሮበታል። በደንብ አስተውላችሁ እንድትሰሙት ነው ያቋረጥኩት። ይሁዳ ከመወለዱ በፊት ራሱ አባቱ ተረግሞ ስለነበረ ካንተ የሚወለደው አምላኩን ይሸጣል፣ አባቱን ይገላል፣ እናቱን ያገባል የሚል አለ። ስለዚህ ይህንን ከክርስቶስ መሸጥ ጋር በትንቢት የመጣ ሰው ነው እንጂ እኮ አይሸጠውም ነበር የምትሉ ሰዎች ስላላችሁ ለእናንተ በጣም ቆንጆ መልስ ነው ብዬ ስላሰብኩ ነው በመሃል ያቋረጥኳችሁ። ስሟት፣ አንድ ደቂቃ ናት። ቅድም ከመዝሙረ ዳዊትም የጠቀስነው አለ ነቢዩ ዕንባቆም እንደተናገረበት በቤተክርስቲያናችን መጻሕፍት የተጻፈውም አለ። ትክክል ነው፣ ይሁዳ ትንቢት ተነግሮበታል። ይህ ማለት ግን ይሁዳ የሸጠው ትንቢት ስለተነገረበት ነው ማለት አይደለም። ይሁዳ የሸጠው ትንቢት ስለተነገረበት ሳይሆን ትንቢት የተነገረበት ይሁዳ ስለሚሸጠው ነው። ትንቢትን እንደ ኮዝና ኤፌክት ስናየው ትንቢት ምክንያት ሳይሆን ውጤት ነው። አንድን ነገር የምንናገረው እኛ መሆኑን አይተን ነው አለ ከኋላ። ለምሳሌ ታሪክ ሲተረክ ስለተፈጸመ ነው እንጂ የምንተርከው ስለምንተርክ አይደለም የተፈጸመው ትንቢት ማለት እግዚአብሔር መጻያቱን ቀዳሚያቱን ያውቃል። የቀደሙትንም የሚመጡትንም ያውቃል። ኃላፊያቱንም ያውቃል። ከኋላ ያሉትንም ያውቃል። ይሄ የእግዚአብሔር ሁሉን አዋቂነት ነው። ለእኛ ያለፈ አሁን ያለና ወደፊት ምንለዋለን፣ ፓስት ፕሬዘንትና ፊውቸር ምንለው፣ እግዚአብሔር ግን ከጊዜ መለኪያ ውጭ ነው። ሳከርድታ የሚባለው ይሄ ቅዱስ ጊዜ የሚባለው ከኛ የጊዜ መለኪያ ከኛ የጊዜ ማስመሪያ ውጭ ነው ያለው እግዚአብሔር። ስለዚህ እግዚአብሔር የሚያውቀው የትናንቱን ነው የዛሬውን ነው አይባልም። ሁሉ ነገር በፊቱ ነው ያለው ያውቀዋል። አሁን ለምሳሌ አንድ ፊልም ወይ አንድ ተውኔት ወይ አንድ ድራማ የተቀረፀ ድራማ እየታየ ለመምህር ሄኖክ ኃይሌ ቃለ ሕይወትን ያሰማልን። እኔ እንደተረዳውት ከሆነ ግን ይመስለኛል ያ ትንቢት የተነገረበት ቃል የተነገረው ራሱ ለምሳሌ ይሁዳ ላይሆን ሁሉ ይችል ነበር ማለት ነው። ትንቢቱ የተነገረው ክርስቶስ እንደሚሸጥ እንጂ ይሁዳ እንደሚሸጠው አይደለም የተነገረው። ለምሳሌ አባቱ ያን በደል ባይበድል ኖሮ ሌላ በደልን በድሎ ትንቢት ሊነገርበት የሚችል ሰው ይፈጠር እንደነበር ወይ ደግሞ እንዳለ የሚነግርን የሚያመሰጥር ነው ማለት ነው። ስለዚህ አባቱ ስለበደለና ልጁ ስለተረገመ አይደለም የተሸጠው፣ ክርስቶስ ስለሚሸጥ ነው ቀድሞ እየተነገረን ያለው ማለት ነው። ይሄ የሚገርም ነው፣ በጣም ትልቅ ምስጢር ነው እና ቃለ ሕይወትን ላይ ያሰማልን ለማለት በደንብ እወዳለሁኝ የመጨረሻ ቪዲዮ ላሳያችሁ። ይህችን ቪዲዮ ደስ ስላለኝ ነው ይሄን ቪዲዮ የማሳያችሁ። እና እስኪ አድምጡ ሊ መቼም ዛሬ ይሄ ነው ካይሌ እደጋግምባችኋለሁ፣ ግን ጥሩ መልእክት ስላለው ነው። ሐሙስ ዕለት የሆነውን አስታውሱ። ሐሙስ ዕለት ጌታችን ሊሰቀል አንድ ቀን ሲቀረው እንደሚሞት እንደሚሰቀል ተናገረ። ከሐዋርያት መካከል ቅዱስ ጴጥሮስ ያው ለጥያቄም፣ ለመልስም፣ ለእምነትም፣ ለክደትም ከእሱ ሊቀድም አልነበረም። ተነሳና ጌታ ወይ ሌሎች ሁሉ ቢክዱ እኔ ምን አልልህም አለ። ጌታችን ግን ዶሮ ሳይጮህ እንዴት ትክደኛለህ? በፍጹም አለ። ረምን ሲደረጋል በኋላ ቅዱስ ጴጥሮስ ልክ ጌታ ሊያዝ ሲል፣ በእውነት በረከቱ ይደርብኝ። ጴጥሮስ የዛኔ 58 ዓመቱ ነው። ስንት ዓመቱ ነው? አረጋዊ ነው። ልባ ከወጣቶች ወታደሮች ጋር ሊዋጋ ውጊያ ጀመረ፣ ሰይፍ አንስቶ እና በዚያ ውጊያ የሊቀ ካህናቱን ባሪያ የማልቆስን ጆሮ ቆረጠ። ሊቃውንት እንደሚነግሩ እሱ የሰደደው ለአንገቱ ነበር፣ ግን የስራ ልምድ ስለሌለው ምኑ ቆረጠው? ጆሮውን ቆረጠው። እና ጌታ እንደውም በዚህ ጆሮ ጦስ ጴጥሮስ ችግር ውስጥ እንዳይገባ ለማልኮስ አዲስ ጆሮ ሰጠው፣ ይላል ለሁላችን አዲስ ጆሮ ይስጠን። መሬት ላይ ጆሮ ፈልጎ አንስቶ ገጠም አይልም፣ አዲስ ጆሮ ነው የሰጠው። ምን ያደርግለታል? ስንት ወሬ የሰማ ጆሮ አለ። አሁን እንደው የእኛንም እንደው ጆሮ ጴጥሮስ መጥቶ በገነጠ ነው ቅዳሴያችን ይላል አንተን ብቻ የሚሰሙ ጆሮዎችን ምን በለን ስጠን ይስጠለውላች። አሁን ጴጥሮስ ጌታን እያዳፉ ሲወስዱት ሲያይ ጥሎ እንዳይሄድ ይወደዋል። ክርስቶስ ቀረብን እንዳይን ደግሞ አብረው የሚሰቅሉኝ ብሎ ፈር ስለዚህ ጴጥሮስን ጌታን ከሩቅ ይከተለው ነበር ይላል። ከምን ይከተለው ነበር ይሄ ማለት ቤተ ክርስቲያን በሩቁ ነው የሚሉ ሰዎች አሉ። አንቺ ቀረብ ቀረብ አትበይ ጥሩ አይደለም ይመክራሉ። ልጆቻቸውን ቁጭ አርገው እንደ ደህና ነገር ነው አንቺ ቀረን ቀረባት በለው አትበል የሚሏል ከሩቅ ሲከተለው በረደው ሲበርደው እሳት ሊሞቁ ቻለ እሳት ደግሞ ሙቀት ብቻ ሳይሆን ብርሃንም አለ ነው የጴጥሮስን ፊቱን ወለል አርጎ አሳይበት እንጂ አንተ ከሱ ጋር አልነበርክ እንዴ አሉት አንተ ከሱ ጋር አልነበርክ አረ የምትሉትን ሰውየውን አላውቀው ማንን አላውቀው ሰውየውን አለው እግዚአብሔርን ሰውየው ከሚያስብል ፈተና ላይ ሰውራቸው ሁለተኛ ጊዜ ጆሮን የተቆረጠው ሰውየ ዘመድ መጣና፣ እኔ አንተዛ አትክልት ውስጥ አላየሁም እንዴ? ነገሩ አላማረው። እንዲያርግብኝ እንዲጨምርብኝ ፈጽሞ አላውቀውም እያለ መማን መገዘት ጀመረ። ይህን ጊዜ ክርስቶስ ቀና ብሎ አየው። የንስሐ አባቱ ክርስቶስ በአይኑ ቀኑን አሰጡ። አታውቀኝም እውነት? እግርህን አላጠብኩም? በባህር ላይ አላራመድኩም? ሰማያዊ አይኖቹ። ቅዱስ ጴጥሮስ ወጥቶ ስቅስቅ ብሎ አለቀሰ። ከሁሉ ይልቅ ስወደው? እንዴት ከሁሉ ቀድሜ ክደዋል? አለቀሰ። ምዕመናን ከቤተ ክርስቲያን በሩቁ ነው ብሎ ብዙ ሰው ለባል ለባል እየመጣ ጧፍ የሚያበራ ሰዋል። ችግሩ ምንድን ነው? እራቅ ስትል ይበርድሃል። ሲበርድ እሳት ሊሞቁጭ ቁጭ ትላለ። ቁጭ የምትለው ከሚያምሩም ከማያምሩም ሰዎች ጋር ነው። በጥያቄ አጣጥፏል። አንቺ ኦርቶዶክስ አይደለሽ? አንተ ኦርቶዶክስ አይደለሽ? እንዲህ ሌለ እንዴ? እንዲህ አይደለም እንዴ ሲሉ መልስ ስታጣ ፈጣሪውን ፍጡር ያስብሏል። ተማላጁን አማላጅ ያስብሏል፣ ያስፍሏል። ቀረብ ብትል ይሻላል። ቀረብ ያለ ምን ያገኛል ካላችሁ እንደ ጴጥሮስ ሳይፈራ እስከ መስቀል ስብ የተከተለ ሐዋርያ ነበር ቅዱስ ዮሐንስ ሳይፈራ በመከተሉ ክርስቶስ ወደር የሌለው ሽልማት እዚያው መስቀል ላይ ሰጠው። ይህች ወደር የሌላት ሽልማት ማናት? እመቤታችን። ክርስቶስ ሊሞት ሲል ሊናዘዝ ፈለገ። ቤት እንዳይሰጠው ቤት የለውም። ክርስቶስ የተወለደው በበረት ነው። በኋላም ለሰማይ ወፎች መሳፈሪያ አላቸው፣ ለቀበሮች ጉድጓድ አላቸው፣ እኔ ግን ራሴን የማስጠጋበት የለም ብለው ልብሱን እንዳይሰጠው ልብሴን ቀደው ተካፈሉ፣ በቀሚሴም ላይ እጣ ተጣጣሚ ነው። ምድር ላይ የቀረው ቤቱ፣ ገንዘቡ፣ ልብሱ፣ ንብረቱ ማን ነበረች? እመቤታችን እና ቤተ ክርስቲያን። ቀረብ ቀረብ ያለን ሰዎች ምንም እንደው ደፋሮች ብንሆንም አጢያተኞች ብንሆንም ቢያንስ የእመቤታችንን ፍቅር ግን አግኝተናል። ስለዚህ ከዚህ መሃል እንደ ሳንቲሙ ቤት ሆኖ የጠፋ ያለ፣ እንደ ልጁ ጨልጦ የወጣ ሰው አለ፣ ሊወጣ ጫፍ ላይ ያለ አለ እንደበጉ ደግሞ በተለያየ ነገር ተታሎ ይጠፋል። ሁላችንን በቸርነቱ ይመልሰን፣ አሜን ይመልሰን። እኔም ተመስጬ ጸጥ ተልኳችኋል። ዛሬ እንግዲህ በተለያየ መልኩ በደንብ አድርገው ነው የነገረን። እግዚአብሔር የተመሰገነ ይሁን። ቆንጆ ትምህርቶችን ነው የሰማነው። ክርስቶስ እንግዲህ ዛሬ ጽበተ እግር የተከናወነበት የጸሎተ ሐሙስ ቀን ነው እንግዲህ ብዙ ካህናት ብዙ ጳጳሳት ካህናትን ምዕመናንን ወንዶችን ሴቶችን ህፃናትን ጭምር እግራቸውን የሚያጥቡበት እለት ነው ትህትናቸው የሚታይበት በእውነት ዝቅ ብለው አሐዱ አብ ቅዱስ ብለው ቀድሰው ባቆረቡን እጃቸው ዝቅ ብለው ወርደው እግራችንን የሚያጥቡበት እለት ነው ዛሬ ክርስቶስ ይህንን ቀን ያስተማረበትም ነው እርሱ ዝቅ ብሎ ነበረ ይህንን ዕለት ያስተማረን እና እግዚአብሔር የተመሰገነ ይሆን ስለዚህ እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብሁ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል እኔ ለእናንተ እንዳደረገው እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁና ብሎ ክርስቶስ ራሱ ተናግሯል። በዮሐንስ ወንጌል በምዕራፍ 13 ከቁጥር 14 ላይ የምናገኘው ኃይለ ቃል ነው። ስለዚህ እግዚአብሔር እኛን ዝቅ ብሎ ኢየሱስ ክርስቶስ እግራችንን ካጠበን እኛ ደግሞ ምን ልናደርግ ይገባ ይሆን? ስለ ቤተ ክርስቲያን ስለ ካህናት የምናደርገውን ነገር አስተካክለን ብናደርግ መልካም ነው ለማለት እወዳለሁኝ። የማታሳፍሩኝ የመጨረሻ መልእክት የምትሆነው ቅድም ያስተላለፍኩላችሁን ነው። በድጋሚ የማስተላልፈው የችግር ላይ ያሉትን መንግስት የገፋቸውን ቤታቸውን ያፈናቀላቸውን እንዲሁም ደግሞ ከደሞዛቸው ጭምር እስቲታገዱ ድረስ አድርጎ ያስቀ መጣቸው ካህናቶች አሉ። እከሌ እከሌ ማለት አስፈላጊ አይደለም። የተፈቀደላችሁና የቻላቸው ሰዎች ብቻ ናቸው ይህን ነገር የምታደርጉት። አብይ ጾምን ጾም እናስፈታቸው በሚል ካህናትን በተለይ ደግሞ ልጆች ያሏቸውን ቄስ የሆኑትን ሚስት ያላቸውን ባለትዳር የሆኑትን ካህናትን አብይ ጾምን እንደው እንደዚህ ሲያገለግሉን ሲያቆርቡን ሲቀድሱ ኖረው በመጨረሻው ግን እኛ በየቤታችን የፈለግነውን አድርገን ስንፈታ እነሱ ተቸግረው እንዳይሆን በተቻለን አቅም ሽንኩርትም፣ ዘይትም፣ ዶሮም የቻልነውን ያህል እንድናግዛቸው ስል በዚህ በሕማማት የጀመርኩት ቻሌንጅ አለ። እዚህ ጋር በተቀመጠላችሁ የባንክ ቁጥር አካውንት መሰረት በንግድ ባንክ 1017 81 1178888 በዚህ እያስገባችው ልናግዛቸው ይገባል። ይህ አካውንት ግን ይህ አካውንት ግን የግል ነው። እርሱም ደግሞ የእኔ አካውንት ነው። አድማጭ ተመልካቾቼ ከዚህ በፊት እነዚህን ካህናቶች በዚህ አካውንት ቁጥር እየላካችሁልኝ ፈተው አመስግነዋችኋል። ክርስትና ስማችሁንም ልካችሁልን እንዲሁም በረከት አግኝታችኋል። ስለዚህ በዚህኛውም አመት እንደማታሳፍሩን ተስፋ እናደርጋለን። እንግዲህ ተዘጋጃጅት የቀረቡላችሁ ቪዲዮዎች እነዚህ ነበሩ። በጣም ከብዙ ሰዎች ስለ ጉልባን ትሰማላችሁ ታውቃላችሁ ብዬ ነው ዝም ያልኳችሁ። አይ አምጣልን ካላችሁ ግን ነገም ቀን ነው። ነገም የሚበላበት ቀን ስለሆነ ዛሬም የሚበላበት ቀን ስለሆነ ነገር አመጣላችሁ ወዳለሁኝ ተዘግጃጅ የቀረቡት እነዚህ ናቸው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሀገራችን ኢትዮጵያን፣ ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን የክፍድ ግፍ አድርጎ ዳሯን በሳት ማሏን ገነት አድርጎ ይጠብቅልን። ወስብሐት ለእግዚአብሔር። ቸር ሰንብቱ፣ ቸር ዋሉ። ቻው